አርሶ አደር ረመዳን ዩኒስ በሀረሪ ክልል ሶፊ ወረዳ የቂሌ ቀበሌ ነዋሪ ናቸው። ከባለፈው ዓመት ወዲህ የዝናብ እጥረትን ተቋቁሞ ከፍተኛ ምርት የሚሰጥ የማሽላ ዝርያን በማልማት ምርትና ምርታማነታቸውን ማሳደግና ተጠቃሚነታቸውንም ማጎልበት ችለዋል። ስንታለ ተካኔል። ከባለፈ ዓመት ጀምሮ እየዘራ ነው ያለው ማሽላ በጣም ጥሩ ውጤት እያገኘንበት እንገኛለን። በአካባቢው ያለውን የዝናብ እጥረት በመቋቋም ምርት እንድናገኝ እያስቻለን ነው። መጀመሪያ ላይ ሶስት ሄክታር ዘርቼ የማገኘው ምርት ከአስር ኩንታል አይበልጥም ነበር። ባለፈው ዓመት ግን መቶ ሀያ ኩንታል አግኝቻለሁ። ዘንድሮም ጥሩ ምርት ለማግኘት እየሰራን እንገኛለን። የክልሉ ግብርና ቢሮም ምርጥ ዘር ከማቅረብ ጀምሮ ድጋፍ እያደረጉልን ነው አላም በሬ በክልሉ በተለያዩ ቀበሌዎች የሚገኙ አርሶ አደሮችም በግብርና ቢሮ በሚያገኙት ድጋፍ በመታገዝ የማሽላና የስንዴ ሰብሎችን በኩታ ገጠም በማልማት በምግብ ራስን ከመቻል ባለፈ ለገበያ ለማቅረብ የሚያስችሉ ስራዎችን እያከናወኑ ይገኛሉ። ማንም ሰው ሌላ የዱሮ አመት የሚቆየው ማሽላ እንደማን ዘራ ነው ሁሉም ለምን እያንዳንዳችን ባለፈው አመት አብረን እዚህ የሰራ ነው። ከኤክስቴንሽን ውሆቹ ጋር በደንብ ነው የሰራ ነው። ሌላውን ለማስተማር እንችላለን። አንድ ጊዜ ብናመርትም ይሄ በእህል ምርት በቂ ነው። አንድ ጊዜ ወቅቱን ጠብቀ ከዘራው የዘራሁት ስንዴ ነው። ምርጥ ዘሩን ከመንግስት ወስደን በመዝራት በአግባቡ ተንከባክበን እዚያ አድርሰነዋል። እንደምታዩት ምርቱ በጣም ጥሩ ደረጃ ላይ ነው ያለው። ፈጣሪ ካለ ጥሩ ምርት አገኛለሁ ብዬ ተስፋለኝ። ስንዴን ማምረታችን በምግብ ራሳችንን እንድንችልና ወደ ገበያን በማቅረብ ገቢ ለማግኘት ያግዘናል። የክልሉ ግብርና ቢሮ ምርጥ ዘር ሰጥቶናል፣ እየመጡም ሰብላችንን ያዩልናል። ዋንጋሪ በአካባቢው የዝናብ እጥረት ችግር ያጋጠመ ቢሆንም የተለያዩ አማራጮችን በመጠቀም በዘንድሮ የመኸር ወቅት በክልሉ ከ11 ሺህ ሄክታር በላይ መሬት ማሽላና ስንዴን ጨምሮ በተለያዩ የሰብል አይነቶች መሸፈን ተችሏል። እንደ ክልል በዘንድሮ መኸር ወደ ከ11 ሺህ ሄክታር በላይ በተለያዩ ዋና ዋና የምንላቸው ሰብሎች በዘር ለመሸፈን ተችሏል። ከዚህ ውስጥ ለመጥቀስ ታህል ማሽላ፣ በቆሎ፣ ስንዴ እንዲሁም ሎስ ዋና ዋና በዘር የምንሸፍናቸው ሰብሎች ናቸው። ዝናብ እጥረት ምክንያት የተጎዱ ኤሪያዎችን ለይተን በዚህ በማካካስ ጥሩ ውጤት ተገኝቷል። አሁን እንደምታዩት ያው ፍሬ ይዟል እሸት ደረጃ ላይ ደርሷል። በተለይም የውሃ አማራጮችን በማስፋት ረገድ በክልሉ በተለያዩ ቀበሌዎች የመስኖ ልማት ስራዎችን በማከናወን አርሶ አደሩን ከዝናብ ጠባቂነት ለማላቀቅና ምርትና ምርታማነት ለማሳደግ እየተሰራ ይገኛል። ግብርናችን እንደ አገርም እንደ ክልልም ከዝናብ ጠባቂነት ማላቀቅ አለብን የሚል አገራዊ የሆነ አቅጣጫዎች አሉ። እሱን አቅጣጫ ወስደን የውሃ አማራጮችን የከርሰ ምድር ውሃ እንዲሁም ግድቦችን እንዲሁም ዳይቨርሽን ዊሮችን በመስራት የተለያዩ የውሃ አማራጮችን በመጠቀም የመስኖ መሬት ሽፋን የማሳደግ ስራዎች እየሰሩ ነው ያሉት። ይሄ በስትራቴጂክ እቅዳችም ላይ የተመላከቱ ጉዳዮች ናቸው። ቢሮ ሲሪየስ ወስዶ እየሰራበት ያለ ስራ ነው ብሎ መውሰድ ይቻላል።